ቬትናም ዛሬ መካከለኛ ገቢ ያላት ሀገር ነች። የዛሬ ሀያ ሰላሳ አመት ግን በጦርነት የለቀቀች የስፈርስ ጦርነት ነበራቸው። ከዛ ደግሞ የቬትናም ወር የአሜሪካን ወር የሚባሉ እንደምታቂው ሀገሪቷን ኮምፕሊት በጥማጡን ያጠፋ ጦርነት ነው የነበረው። በሰላሳ አመት በመን ጊዜ ውስጥ ነው እንግዲህ ከዛ ተነስተው አሁን ያሉበት ደረጃ መድረስ ቻሉት። አንድ በጣም የሚያመሳስለን ነገር ልክ እኛ ክቡር ጠቅላይ ሚኒስትር ዳግሞ እንደሚሉት ኢትዮጵያ ህልም አላት እንደሚሉት እዚህም ህልም ያላቸው መሆኑን አይተናል። ህልም አላቸው። አሁን እንደሰማሹ ጠቅላይ ሚኒስትሩም ሲናገሩ አሁን ቀጥለን በአምስት አመት ውስጥ አፐር ሚድል ክላስ መካከለኛ ከፍተኛ መካከለኛ ገቢ ከዛ ደግሞ ይመስላል። ደግሞ የዓለም የምርት ማዕከል መባል የቻለች ሀገር ነች። አጠቃላይ የጂዲፒውን ተዋጽኦ ብታይ የኢንዱስትሪና ኮንስትራክሽን 37 38 ፐርሰንት ነው የጂዲፒው። ግብርና ያውም የአሳ ምርትና ደን ልማትን ጨምሮ 11 ፐርሰንት አካባቢ ብቻ ነው ያለው። አገልግሎቱም ኦፍኮርስ ከፍተኛ ድርሻ አለው 45 አካባቢ። በተለይ ማኑፋክቸሪንግ ከኢንዱስትሪ ውስጥ 24 በመቶ አካባቢ ድርሻ እንደያዘ እናያለን። በአጠቃላይ እዚህ እንኳን ሀኖይ እንዳይሽው ወጣ ብቲ በእያንዳንዱ 150 ኪሎ ሜትር በጣም ትልልቅ በሺዎች የሚቀጠሩ ሄክታር ያላቸው የኢንዱስትሪ ፓርኮች እናያለን። ደብረ ብርሃን፣ ፍቼ፣ አዳማ፣ አምቦ ያልሻስ በወጣሽባቸው አካባቢዎች በጣም ትልቅ የምርት ማኑፋክቸሪንግ ማዕከሎች አሉ። ደግሞ በጣም ዳይቨርስ ነው። አንድ ሴክተር ላይ ሳይሆን ወደ ኤሌክትሮኒክስ ከፍ ወዳለ ኢንዱስትሪ ሽፍት አድርገዋል። ይሄ በጣም ትልቅ ትምህርት የሚገኝበት ነው። ማለት የስኬታቸው ምንጭ ነው ብታይ፣ እቅድ በደንብ ማቀድ፣ ማሰብ፣ የመንግስት ኮሚትመንት እና የህዝብ ከራዕዩ ጀርባ መሆን ነው። ይህን በኢትዮጵያ እያየን ያለው ነገር ነው እና አይ የብዙ ሀገራት የቆዩ ልምድ ነው የምናነሳው፣ ግን በቅርብ ሀገራት ሁላ ደጋግመን እንደምናነሳው በአንድ ትውልድ፣ በሁለት ሶስት አስርት ዓመታት ሀገር መቀየር እንደሚቻል የሚያሳይ ነው። የሆኑ አጠቃላይ ጂዲፒ ሁኔታቸውን በጣም በጣም ጤናማ ነው። ከፍተኛ የሆነ የውጭ ምንዛሪ ክምችት አላቸው። ኤክስፖርታቸው ከ400 ቢሊየን ዶላር በላይ ነው። እዳቸውን በደንብ ማኔጅ ማድረግ ይችላል። ኢንፋክት አንዱ ቬትናምን የሚለየው ከሌሎች የሀገራትም እዳ ላይ ተንጠልጠለ ኢኮኖሚ ያለም ያላቸው እዳ ሳይሆን ምን እንዳለ ህዝብ እና የምንለውን ነገር እንድናስታውስ ያደርገናል። አጠቃላይ የነበራቸው ሁኔታ ብዙ በርካታ ውይይት ያደረገው ነው። እንዳይሹ ያው በአንድ በኩል ኦቨሮል የኢንቨስትመንት ሁኔታ አለም ላይ ያለው የታሪፍ ሁኔታ አሳሳቢ ስለሆነ በተለይ አንዳንድ ከፍ ያሉ ማኑፋክቸሪንግ ላይ ያሉ ተቋማት ወደ ኢትዮጵያ የሚሄድ ፍላጎት አላቸው። ይህንን እዚህ ላይ ስንወያይ ቆይተናል። ሁለተኛ አጠቃላይ የኢትዮጵያ የግሪን ኢኮኖሚና የቬይትናም የግሪን ኢኮኖሚ ራዕይ አብሮ የሚሄድ ነው። ያው ኮንፈረንሱ ላይ እንዳይሽው የሚቀጥለውን ኮንፈረንስ እኛ ሆስት እናደርጋለን። በአጠቃላይ አረንጓዴ ኢኮኖሚ መገንባት ራዕያችን በጣም ተመሳሳይ ነው። የቬይትናም ልምድ በጣም በርካታ እውቀት ያገኘንበት በተለይ ግን በተለይ ግን እኔ ራዕይ ይዞ ለዛ ራዕይ ሰርተው ማሳካት እንደሚቻል ተጨማሪ ማስረጃ ያየንበት ሀገር ነው። ከተሞቻችን ንጹህ፣ አረንጓዴ፣ ለኑሮ አመቺ እና የራሳቸውን ፋይናንስ በራሳቸው የሚሸፍኑ ፊስካሊ ሰስተነብል የሆኑ ከተሞች መገንባት አለብን የሚል ራዕይ ነው ያለን ቬትናም ይሄን ያየሽለም በየክፍለ ሀገሩ ተመሳሳይ ኢኒሽቲቭ አለ። አሁን ሆቺሚን ከተማ አላቸው። ሌሎች ከተሞች ላይም እንደዚህ የስማርት ሲቲ ግንባታ አላቸው። እንዳልሽው እኛም አሁን በተለያዩ ከተሞች አዳማ ብታይ የሕዝብ አገልግሎት ባይንላርጅ ወደ ስማርት የተቀየረበት ሁኔታ ነው ያለው። አዲስ አበባ ላይ ኮሪደር ልማት ብቻ ሳይሆን ንጹህ ሌላ ከተማ ጫካ አካባቢ ያለው ፕሮጀክት ኢሴንሺያሊ በዚህ ደረጃ ሊታይ የሚችል ነው እና ኢትዮጵያ ውስጥ የጀመርናቸው ነገሮች እንዴት ትክክለኛ ነገሮች እንደሆኑ ያሳየን ነው። ይሄ ያየሹው ስማርት ሲቲ በጣም በጣም ኢምፕሬሲቭ ነው። ከተማ እንደ አዲስ ስማርት ሆኖ እንዴት እንደሚገነባ ያው፣ ሌላ እዚህ ሀኖይ ሞተሩም መኪናውም እየተጋፋ ነው የሚሄደው የአጠቃላይ ቬትናም የምጠብቅ ይሆን የከተማደንትን አይሰጥሽም ግን ያንን የሚቀየር ደግሞ ሌላ ስማርት ሲቲ የገነቡ እንዳለ ከተሞች ወደፊት ምን መሆን አለባቸው የሚለውን የሚያሳይ ነው። ከተሞች አረንጓዴ፣ ንጹህ፣ ለዜጎች ተስማሚና የሚኖርባቸው መሆን አለባቸው የሚለውን በደንብ ኢንተርናላይዝ ያደረጉ ነው የሚመስለው። ኢንፋክት እነሱ ህግ አውጥተው ነው የገቡበት። 2021 ህግ አውጥተው አጠቃላይ የስማርት ሲቲ እንዴት እንገንባ የሚለውን ተዘጋጅቶበት ነው የገቡት። አን እዚህ ጋር የጀመሩ ነገር ስላለ እንደ ሀገራችንም የበለጠ ማስፋት እንዳለብን ያሳየ ነው። አዲስ አበባ የአወለለችበት ሁኔታ መተንፈስ የምትችበት መንቀሳቀስ የምትችበት ከተማ ሆናለች። በአንዳንድ ነገር እንዲያውም በተለይ አዲስ አበባ ላይ በሰራው ስራ ጥሩ እንደሄድን ያየውበት ነው።